ፊደል አካዳሚ ኦንላይን ትምህርት ቤት ነው ፊደል አካዳሚ ኦንላይን ትምህርቶችን እያስተማር ይገኛል የምናስተምራቸው የትምህርት አይነቶችም አማርኛ እንግሊዘኛ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን የምናስተምረው በኦንላይን ሲሆን መማር የምትፈልጉ በኢሞ ቴሌግራም ዋትሳፕ እየደወሉ መማር ይችላሉ ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማር ይገኛል። ሰላም፣ ወደስ ቻናላችን ቤተሰቦች፣ በዛሬው ትምህርታችን ደግሞ የአማርኛ ፊደላትን በክፍል አንድ ሙሉ በሙሉ ምን ተብለው እንደሚነበቡ እንዲሁስ እያንዳንዳቸው ቅርጻቸው እንዴት አድርገን መያዝ እንችላለን የሚሉትን ከመጀመሪያው ጀምሬ በደንብ አርጌ ቪዲዮ ሰርችላችኋለሁ። ይህንን ቪዲዮ እስከ መጨረሻው ተከታተሉት። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱ ቤተሰብ ሁኑ እያልኩኝ ቀጥታ ወደ ትምህርት ይሄዳለሁ። እንግዲህ እንደምታውቁት የአማርኛ ፊደል 33 ፊደላት አሉት። ከነዚያ ውስጥ ከ33 ውስጥ የመጀመሪያዋ ፊደል ሀ ትባላለች። እንግዲህ 33 ብለን የቆጠርናቸው ከሀ ለሀ ያልነው ወደዚህ ስናነባቸው ወደዚህ በምንቆጥራቸው ነው፣ ሰላሳ ሶስት ያልናቸው። ወደ አግድም በምንቆጥርበት ጊዜ ደግሞ ከግራ ወደ ቀይ በምንቆጥርበት ጊዜ ሰባት እንላቸዋለን። እያንዳንዱ የመጀመሪያ ፊደልን ከያዝን ሁለተኛ ፊደል፣ ሶስተኛ ፊደል፣ አራተኛ፣ አምስት፣ ስድስት፣ ሰባተኛ ፊደላትን ለይቶ ለማወቅ በጣም ቀላል ነው። ስለዚህ እናንተ በደንብ አርጋችሁ ተከታተሉ። ድምፃቸውስ ምን ምን ይባላል የሚሉትን በደንብ አርጋችሁት ቀጥታ ወደ ትምህርታችን ልድ። ይቺ ሀ እንላታለን። ሀ ሁ ሂ ሃ ሄ ህ ሆ ሀ ሁ ሂ ሃ ሄ

ሎ ይቺ ደግሞ አሁንም ሀ እንላታለን። ከዚችኛው ሃ ጋር የምትለየው ቅርጿ እንጂ ድምጿ ተመሳሳይ ነው። ይችም ሀ ናት፣ ይችም ሀ ናት። ስለዚህ ይችንንም ሀ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እንላታለን። ስለዚህ ይችም ሀ ይችም ሀ መሆኗ እንዳትረሱ።

ይችን ደግሞ ረ እንላታለን። ረ ረ ሩ ሪ ራ ሬ ር ሮ ማን አልኳችሁ? ረ ረ ሩ ሪ ራ ሬ ር ሮ ይችም ከዚህ ጋር ተመሳሳይ ናት። ሰ እንላታለን። ይችን ሰ እንዳልናት ይችም ሰ፣ ልዩነቱ የቅርጽ ነው እንጂ ድምጻቸው ተመሳሳይ ነው። ስለዚህ ሰ ሱ ሲ ሳ ሴ ስ ሶ። ይችንንስ ማንላታለን? ሻ ሻ ሻ ሹ ሺ

ራ ሳ ሻ የሚሉትን ነው። እንግዲህ የመጀመሪያዎችን ከያዛችሁ ወደ ጎን ለማንበብ አንዱን ከያዛችሁ ትሉ ተመሳሳይ ከሆነ እየደጋገማችሁ ስትሉት እናንተ በደንብ ይገባችኋል። ወደ ቀጣይ ስነድ ቀ እንላታለን። ይችን ቃ ቀ ቁ ቂ ቃ ቄ ቅ ቆ

መጀመሪያ ላይ እያሳየኋችሁ ፊደል ይቺ ሀ ትባል ነበር። ይቺም ሀ ትባል ነበር። ቅርጻቸው ይለያያል እንጂ ድምጻቸው አንድ አይነት ነው ብያችኋለሁ። በተመሳሳይ ይችም ሀ እንላታለን። ሀ ስለዚህ ሀ ሁ ሂ ሀ ሄ ህ ሆ። እስካሁን ስንት ካየን? ሶስት ሀ እያችሁ ሶስት አይተናል። ስለዚህ አተኩራችሁ በደንብ እንዳትረሷት ቅርጻቸው ምን እንደሚመስል ለያይታችሁ በደንብ መያዝ እናንተም። ይቺ ደግሞ ነ እንላታለን ነ። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። ማን አልኳችሁ? ነ፣ ነ፣ ኑ

ኘ ኒ ኞ። እንግዲህ እስካሁን ደግሞ በሁለተኛው ክፍል ያስተማርኋችሁ ቀ በ ተ ቸ ሀ ነ ኘ የሚሉ የአማርኛ ፊደላትን ነው። ለዛሬ በክፍል አንድ ይዤላችሁ የመጣሁት ከሀ እስከ ኘ ድረስ ያሉትን ሲሆን በቀጣይ ቪዲዮዎችን ደግሞ በቀጣይ ትምህርታችን በክፍል ሁለት ከኘ ቀጥሎ አ ትባላለች። ከአ እስከ ፐ ድረስ ያሉትን ሙሉ የአማርኛ ፊደላት በክፍል ሁለት እጅላችሁ የመጣ ይሆናል። ለዛሬ የነበረን ሰዓት ይመስላል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱ፣ ቤተሰብ ሁኑ። እንዲሁም ኦንላይን መማር የምትፈልጉ እዚህ ዲስክሪፕሽን ላይ ባስቀመጥነው ስልካችን እየደወላችሁ እናንተን በተመቻችሁ በየትኛውም ሰዓት መማር ትችላላችሁ። ሰላም ሁኑ።